ሰላም እንደናችሁ፣ የዩቲዩብ ቻናላችን ተከታታዮች በዛሬ ቪዲዮአችን ይዘንላችሁ የመጣ ነው ለሳምሰንግ ስልክ ተጠቃሚ ተመልካቾቻችን፣ እንዴት አደርጋችሁ ምንም አይነት ኤክስተርናል አፕሊኬሽኖችን ሳትጠቀሙ ስልካችሁ ላይ ባለው የጋላሪ አፕሊኬሽን ብቻ በመጠቀም እንዴት አደርጋችሁ ስልካችሁ ላይ ያሉ ፋይሎችን፣ ፎቶዎችን እንዴት አደርጋችሁ ሎክ መቆለፍ እንደምትችሉ ነው እና ቀጥታ ስቴፕ ባይ ስቴፕ በዚህ ቪዲዮ ይዘንላችሁ መጠናል። ቀጥታ ወደ ስቴፖቹ እንለፍ እና መጀመሪያ ላይ የምናደርገው ጋላሪ ውስጥ እንገባለን። ከዛ በኋላ ታች ላይ የምታዩትን ስሪ በተን ያላትን አይኮን እሷን እናካለን። ከዛ በኋላ ሴቲንግ ውስጥ እንገባለን ማለት ነው። ከዛ ሴቲንግ ውስጥ ከገባን በኋላ ወርታዝ ዝቅ እናደርጋለን። ከዛ በኋላ እንደምታዩት አዚ የኔ አባውት ጋላሪ ኮንታክታስ፣ እና ታች ላይ ደግሞ ጋላሪ ላብስ ምትል የተከፈተች አዲስ ታባለች፣ ከእናንተ ላይ ሆኔ አይከፈትም ኦሬዲ እራሳችሁ ካላስከፈታችሁት ማለት ነው። እና ይሄን አሁን ላይ እንዴት አድርገን ማስከፈት እንደምንችል ነው። ምን ነው እኔ ኦሬዲ ስላስከፈቱት ነው። እና ይሄን ለማስከፈት ቀጥታ የምናደርገው አናረጋው ያለችውን አባውት ጋላሪ ምትላለች እሷ እንነካለን ማለት ነው። ከዛ በኋላ ይሄን ከማስከፈታችን በፊት ግን ጋላሪ ብሎ ከኔ ላይ አሁን እዚህ ላይ ትራጊን ብሎ ያመጣው አለ። እዚህ ላይ ትራጊን ብሎ ያመጣው ለምን ነው? ዋይፋይ ስኮ ኮኔክት ስላደረኩ ነው። ዋይፋይ ኮኔክት ካደረጋችሁ ግን እናንተ እዚህ ላይ የጋላሪያችሁ አፕሊኬሽን ኦልሬዲ አፕዴት የሆነ ከሆነ እዚህ ላይ ምንም ነገር አያመጣላችሁ። ግን አፕዴት ያልሆነ ከሆነ አፕዴት አድርጉ ያመጣላችኋል ማለት ነው። ቀጥታ እሱን አፕዴት ታደርጋላችሁ። ከሆነላችሁ ደግሞ ወደ ሁለተኛው ስቴፕ ታልፋላችሁ ማለት ነው። ከዛ አፕዴት አድርጋችሁ ከጨረሳችሁ በኋላ ሁለተኛ የምታረጉት ነገር ምንድን ነው? ከላይ ላይ ቨርዥን 15.5.05.3 የሚላለ እሱን ቀጥታ ስምንት ጊዜ ታፕታፕታፕታፕ እናደርገዋለን ማለት ነው። ታች ላይ ይቆጥራል። የኔውን ስነቋ አይቆጥርም ምክንያቱም እዚህ ቤት ስላስከፈትኩት ማለት ነው። እናንተ ላይ ግን ይቆጥራል እና ሲሞላ ራሱ ያሳወቃቸዋል። ቀጥታ ስምንቴችን ጫን ጫን ጫን ጫን ጫን ጫን ጫን እያረግን እናደርገዋለን ማለት ነው። ስምንት ሲሞላ ራሱ እዚህ ላይ ኖትፊ ያረጋቸዋል። ከዛ ከጨረስን በኋላ ይህን ስቴፕ ጨረስን ማለት ነው። ሁለተኛ ስቴፕ እናደርገው ነገር አዚህ እንወጣለን። ከዛ በኋላ እንደምትዩት እዚህ ላይ ጋላሪ ላብስ የሚል አሁን ከእናንተ ድም ካልተከፈተ ከነበር አሁን ላይ ይከፈታል። ከኔ ላይ ኦልሬዲ ስላስከፈትኩት እንከባለን ከሱ ማለት ነው። ከዛ በኋላ ሁለ ሶስተኛ ስኬፕ ምን ነው ወርታ ዝቅ እናረጋለን እና ከዚህ ላይ እንደምትዩት አሁን UL 5.x ከሚለው ታች ላይ አልበም ኢንትሪ ሎክ ሚል በተን ተከፍቶልናል ማለት ነው። ከዛ እሱ ላይ መጥተን ጎን ላይ ኦን እናረጋታለን ማለት ነው እሷን። ከዛ በኋላ ኦኬ እንለዋለን። ይሄን ከዛውን ሰክሰስፉሊ ማብራት ችለናል ማለት ነው። የአንዳንድ ስልኮች ይህን ስታበሩ አላበራም ሊል ይችላል እንደዛ አፕዴት ካላደርጋችሁት ነው ጋላሪያችሁን፣ እና ቀጥታ አፕዴት አድርጋችሁ መጀመሪያ ወደዚህ መምጣታችሁን ቼክ አድርጉ። ከዛ በኋላ ወደ ኋላ እንመለሳለን ማለት ነው። እኒህን ስቴፖች ከጨረሱም በኋላ ቀጣዩ ስቴፓችን የሚሆነው ምንድን ነው፣ ስልካችን አዲስ የሰጣነውን ኢንስትራክሽን አናላይዝ እንዲያደርገው ቀጥታ ስልካችንን ሪስታርት እናደርጋለን ማለት ነው። በዚህ መልኩ እንደዚ አድርገን ስልካችንን ሪስታርት እናደርጋለን ማለት ነው። ከዛ ስልካችን ሪስታርት አድርጎ ከጨረሰ በኋላ የምናደረገው ነገር ምንድ ነው? ቀጥታ ጋላሪ ውስጥ እንገባለን። ከዛ በኋላ መቆለፍ የምፈልጋቸውን ፋይሎች ሰሌክት ማድረግ ነው። ለምሳሌ እኔ ለሳምፕል እነዚህን ሶስቱን መቆለፍ ፈለኩ እና ሶስቱን ሰሌክት እናደርጋለን ለምትፈልጉትን ነገር። ከዛ በኋላ ታች ላይ ሞር ምትላለች እሷ እንነካለን። ከዛ በኋላ ወደ አልበም ነው ቀጥታ ሙቭ የምናደርገው ማለት ነው። እና እሱን ለማድረግ ቀጥታ ስ ላይ ሙቭ ቱ አልበም ምትላለች እሷ እንነካለን። ከዛ በኋላ ከዚ ላይ ኦልሬዲ ክሬት ከተደረገ አልበም ላይ ማድረግ ከፈለጋችሁ ጀስት ሴሌክት አድርጋችሁ ማድረግ ትችላላችሁ። አዲስ አልበም ለመፍጠር ደግሞ ላይላይ ክሬት የሚላለ እሱን እነካለን ማለት ነው። ከዛ ይህን ከመጣው በኋላ ጀስት ሪኔም ማድረግ ነው። አሁን በዚሁ ባለበት እንዲሆን ስለፈለግኩ ጀስት ክሬት እለዋለሁ። ከዛ ሙቭ ኮምፕሌት ብሎ አሳውቆናል ማለት ነው፣ ተጠናቋል ማለት ነው ፕሮሰሱ። ቀጥታ የምናደርገው አልበም ውስጥ እንገባለን። ከዛ በኋላ ዝቅ አድርገን ያው አልበም ቱ ሚል ሰክሰስፉሊ ሙቭ አድርገናል ማለት ነው። እና ቀጥታውን የሎክ ለማድረግ ጀስ ሴሌክት እናደርጋለን እሱም ከዛ ላይ ሞር የሚላለ ታች ላይ እሱን እነካለን። ከዛ እንደምታዩ ተዚ ላይ ሎክ አልበምስ የሚላለ እሱን እነካለን ጀስት ማለት ነው። እንደምታዩ ሰክሰስፉሊ ሎክ አድርጎታል ማለት ነው ፋይሉን። አሁን ለምሳሌ አሁን ፋይሉን አክሰስ ማድረግ ከፈለጉ ጀስ ነከው፣ ፓስወርድ ይጠይቀኛል ማለት ነው። እና በዚህ መሰረት ሰክሰስፉሊ ምንም አይነት ኤክስተርናል አፕሊኬሽኖችን ሳትጠቀሙ በገላሪ ብቻ ስልካችሁ ላይ ያሉ ፋይሎችና ቪዲዮዎችን በዚህ መልኩ መቆለፍ ትችላላችሁ ማለት ነው እና የዛሬ ቪዲዮአችን ይህን ይመስላል። ቀጣይ ደግሞ እንደዚህ አይነት አስፈላጊ ቪዲዮዎችን በዚህ ቻናል ስለምናደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እንገናኝ።